ይሄን ክሊኒክ ሰው ሁሉ ያቋል፣ አይደለም መቼለት ነው። በኢትዮጵያ አወር ኢምፓክት ኢን ኢትዮጵያ ነው የሚለው። 7435507 ወላድ እናቶች እንዳይወልዱ አስቁመናል። 249ሺ ሰዎች ደግሞ የማይፈለግ እርግዝና እንዲያስወግዱ አድርገናል። የማይፈለግ ነፍስ አለ የሚለው ቋንቋውን ተመልከቱ። የማ የማላንጉዌጅ ነው። የኦርቶዶክስ ላንጉዌጅ ነው። የማይፈለግ ፍጡር አለ። ማን ነው የሚፈልገው? ማን ነው የማይፈልገው? ሰው ሰሪ ነን እኛ። ግን ኢትዮጵያዊ ዶክተር እና ነርስ የማይፈለግ የሚል ቃል ሲጠቀም ሁሌ ትሰማላችሁ አትሉም? ሐኪሞች ነርሶች፣ የማይፈለግ እርግዝና አትሉ? የማይፈለግ ሰው አለ። የማይፈለግ ዝሙት ለምን አንልም? የማይፈለግ ግብረ ስጋ ግንኙነት ለምን አንልም? ለምን ውጤቱን የማይፈለግ እንላለን? ማን ነው የላከን? ማን ነው የጫነብን ሶፍትዌሩን? ግቢ ጉባኤ በዚህ መከራ ውስጥ ነው ያለ። ኢትዮጵያ ሲኪንግ ብርድስ ኮንትሮል ኮት ቢትዊን ቸርች ኤንድ ስቴት የቅዱስ ስላሴ ካቴድራልን ፎቶ አንስተው ዜና ሲሰሩ ነው። ኢትዮጵያን ሴቶች ዝሙት መፈጸም ይፈልጋሉ። ዝሙቱ የሚያመጣውን ፍሬ ማጥፋት ይፈልጋሉ። ግን ቤተክርስቲያን እንቅፋት ሆነችባቸው ነው የሚለው ርሱ። ኢንተርቪው አድርጓታል። የተወሰኑ ኢትዮጵያን ሴቶችን ኢንተርቪው አርጓል። ቤተክርስቲያን እየጸለየች ነው ኢንተርቪው ያደርጓት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 ይፈራሉ ግን ዝሙት ማቆም አይችሉም። ግፊቱን አይችሉም። ለምን የተማሩትና የሚያዩት ነገር ፈቃደ ሥጋን አንበሳና እሳተ ገሞራ አሳህሎ ነው የሚያመጣባቸው። ሊያቆሙ አይችሉም። ከ2449 ናሙና መሀል 442 የቤተሰብ አባላቶቻቸው ኦልሬዲ ኤች አይቪ ፖዘቲቭ ናቸው፣ ግን አይፈሩም። ይፈራሉ ግን ማቆም አይችሉም። ዊል ፓወራቸው ደቋል፣ ከሃይማኖት ስለራቁ ትምህርት ማስታወቂያና የማይገባ ምክር ስለሚጫናቸው 59 በመቶ በላይ ሁለተኛ ደረጃ እያሉ ነው ዝሙት የጀመሩት።